አቡነ ተክለ ሃይማኖት ዘደብረ ሊባኖስ እግዚአብሔር አምላካችን ለኢትዮጵያ አዲስ ሐዋርያ አድርጎ የመረጣቸው ጻድቁ አባታችን ተክለ ሃይማኖት በሊቀ መላእክት ቅዱስ ሚካኤል አብሳሪነት ከአባታቸው ከጸጋ ዛብና ከናታቸው ከቅድስት እግዚእ ሐረያ መጋቢት 24 ቀን ተጸንሰው ታኅሳስ 24 ቀን በ1197 ዓ.ም ምሕረት ተወለዱ። ጻድቁ በተወለዱ በሶስተኛው ቀን ከናታቸው ቅፍ ወርደው አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ እቱ መንፈስ ቅዱስ፣ ማለትም አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው በማለት የፈጠራቸውን አምላክ አመስግነውታል። ወላጆቻቸውም ስማቸውን ፍሳ ጽዮን አሏቸው። ይኸውም የጽዮን ተላ ደስተዋ ማለት ነው። የወላጆቻቸው የቀድሞ ስማቸው ዘራ ዮሐንስና ሳራ ይባል ነበረ። አቡነ ተክለ ሃይማኖት ከልጅነታቸው ጀምሮ በወላጅ አባታቸው በካህኑ ቅዱስ ጸጋ ዘአብ ግብረ ድቁናን፣ ሥርዓተ ቤተ ክርስቲያንን ሲያጠኑ ቆይተው ከእስክንድሪያው ሊቀ ጳጳስ ካሆነ ቄርሎስ ወይም ጌርሎስ ድቁናንና ቅስናን ተቀብለዋል። ብፁዕ ወቅዱስ አባታችን ቅድስት ቤተ ክርስቲያንን በወጣትነት ዕድሜያቸው ያገለገሉ እንደነበረ በዚህ ይታወቃል። ከዕለታት በአንዱ ቀን አባታችን ለአደን ወደ ዱር ሄደው ሳለ ሊቀ መላእክት ቅዱስ ሚካኤል ተገልጦ ታያቸው። ቅዱስ አባታችንም እንደዚህ ባለ ገናንነት የማይህ ጌታዬ ማነህ ባሉት ጊዜ ቅዱስ ሚካኤልም ዘወትር የምጠብቅህ፣ ከአንተ የማልለይ፣ እናትህንና አባትህን ስለ አንተ ከዋስጥመትና ከምርኮ ያዳንኳቸውን የሚካኤል ነኝ። ከእንግዲህ አውሬ አዳኝ አትሁን፤ ሰውን ወደ እግዚአብሔር ለመመለስ ሰውን በትምህርት የምታድን ሁን እንጂ እነሆ እግዚአብሔር ጽኑ ሥልጣን ሰጥቶሃልና ሙት ታስነሳለህ፣ ድዋያንን ትፈውሳለህ፣ አጋንንትም አንተን በመፍራት ይሸሻሉ። ስምህ ፍሳ ጽዮን አይሁን ተክለ ሃይማኖት ይሁን እንጂ፣ ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው አላቸው። ቅዱስ ሚካኤል ይህንን ሲነግራቸው ጌታችን በሥጋ ከደቀ መዛሙርት ጋር እንደ ነበር ሆኖ መልከ መልካም ጉልማሳ መስሎት አያቸው። ጌታችንም ወዳጄ እንዴት ሰነበት ቸር አለህን አላቸው። አቡነ ተክለ ሃይማኖትም ጌታዬ ሆይ አንተ ማነህ ብለው ሲጠይቁት ጌታችንም እኔ ዓለም መድኃኒት ኢየሱስ ነኝ በእናት ማፀን ፈጥሪ ያከበርኩ እኔ ነኝ። በተወለድክ በሦስተኛው ቀን አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ ውቱ መንፈስ ቅዱስ ብለት አመሰግነኝ ዘንድ የምስጋና ሀብት ያሳደርኩብህ እኔ ነኝ። በረሃብ ዘመን በቤት የሚያሻውን ምግብ ሁሉ ቅቤው፣ የስንዴው ዱቄት በእናት በአባት ቤት ይመላ ዘንድ በእጅ ሀብተ በረከት ያሳደርኩብህ እኔ ነኝ። ያንን ሰው አንተን በጠላ ጊዜ በንፋስ አውታር የሰቀልኩት፣ በማት ጨንገር የገረፍኩት እኔ ነኝ። ውሃ ጠምቶህ በለመንከኝ ጊዜ ከደረቅ መሬት የጣፈጠ ውሃ ያመነጨሁልህ እኔ ነኝ። ከልጅነትህ ጀምሮ እስከ ዛሬ ድረስ ብዙ ታምራት እያደረግሁ በአንተ እጅ የታመሙትን ያዳንኳቸው እኔ ነኝ። ወደፊትም አደርግልሃለሁ አላቸው። ይህንም ብሎ በእጆቹ ባረካቸውና ንሳ መንፈስ ቅዱስ ብሎ የሹመትን ሀብት አሳደረባቸው። ዳግመኛም በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝ አባቴን መስማቱ ነው። አንተን እምቢ ያለ እኔን እምቢ ማለቱ ነው፣ የላከኝን አባቴን እምቢ ማለቱ ነው። ይህንን ሥልጣን ቀድሞ ለሐዋርያት ሰጥቻቸው ነበረ። ከሐዋርያትም ሹመትን የተቀበለ ጳጳሱ ትሾምና ትሽር ትተክልና ትነቅል ዘንድ ሥልጣን ሰጠ። ይህንንም ያደረግኩልህ የጳጳሱን ቃል በመናቅ አይደለም፣ የፍቅሬን ጽናንት በአንተ ገልጽ ዘንድ ነው እንጂ ሐዋርያት ወዳልደረሱበት ሕዝብ በመምህርነት እልክህ ዘንድ በሚካኤል ቃል አዲስ ስም አወጣውልህ። አንተም በማናቸውም ሥራ ከእነርሱ አታንስም አዲስ ሐዋርያ አድርጌያለሁና። ሰውን ሁሉ በእኔ ስም እያስተማርክ ታሳምን ዘንድ ሚካኤል ባሰብከው ሁሉ ረዳት ይሁንህ። ሁልጊዜ ከአንተ አይለይም። በምትሄድበት ጎዳና ሁሉ እርሱ መሪ ይሁንህ። እኔ ባለ ዘመንህ ሁሉ አልለይህም ካላቸው በኋላ ሰላምታ ሰጥቷቸው አድረገ። ብፁዕ አባታችንም እጅ ነስተው ለእኔ ላጡ የማይገባኝ ሲሆን ይህንን ሁሉ ጸጋ ይሰጠኸኝ ስምህ በሰማይ በምድር የተመሰገነ ይሆናሉ። ከዚያች ቀን ጀምሮ ሀብተ ኃይልን የተመሉ ሆኑ። ወደ ቤታቸው ተመልሰው ያላቸውን ሀብት ንብረት ሁሉ ለቤተ ክርስቲያን፣ ለድሆችና ለጦም አዳሪዎች ሰጥተው ጨረሱ። ከዚያም አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴ እንደተከፈተ ተውኩልህ ብለው ቤታቸው እንደተከፈተ ትተው ወንጌልን ለማስተማር ወጡ። ጻድቁ አባታችን በአገራችን ኢትዮጵያ የተዘዋወሩ ህዝቡን ከኃጢአት ወደ ገቢረ ጽድቅ ከክህደት ወደ ሃይማኖት ስለመለሱት በዚህም የተነሳ ለኢትዮጵያ ብርሃን ተብለዋል። በዚህ መሠረት ከ1219-1222 ዓ ም በተከታታይ ሦስት ዓመት ወንጌልን አስተማሩ። ቀጥለውም ዘጠኝ ወር በውይፋት አገልግሎታቸውን ፈጸሙ። ከ1223-1234 ዓ ምም ዳሞት በተባለው ስፍራ ወይም በወላይታ ሀገር ለ12 ዓመታት ህዝቡን በማስተማር ከአመልኮተ ጣዖት ወደ አመልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋል። ቤተ ክርስቲያንንም አንጸዋል። በዚህ ሀገር ዲያብሎስ በዛፍ ላይ ያድሮ አምላክ ነኝ እያለ ለረዥም ዘመናት ህዝቡን በማሳት የሚጠቀምበትን ዛፍ በታምራት ከስሩ ነቅለው አፍልሰውታል። ከ1234 እስከ 1244 ዓ ም ባለው ጊዜ ደግሞ በእግዚአብሔር ፈቃድና ትእዛዝ ወደ አማራ ሳይንት ወደ ወሎ በመሄድ ከአባ በጸሎተ ሚካኤል ገዳም ገብተው ስርዓተ ምንኩስናን እየተማሩ ለ10 ዓመታት የተለያዩ ገቢረ ተአምራትን በማድረግ በጉልበት ስራም ሲያገለግሉ ኖሩ። ከ1244 እስከ 1254 ዓ ም አባ ኢየሱስ ሞዐ ወደሚገኙበት ሐይቅ እስጢፋኖስ ገዳም በቅዱስ ሚካኤል መሪነት ሐይቁን በእግራቸው እንደ ደረቅ መሬት በመርገጥ ወደ ደሴቱ በመግባት የአገልግሎትና የትሩፋት ሥራም በማብዛት የምንኩስናን ተግባራቸውን በመቀጠል ከፍጻሜ አደርሰዋል። በአባ ኢየሱስ መዋጅም የንጽህና ምልክት የሆነውን የምንኩስና ቀሚስ ተቀብለዋል። ከ1254 እስከ 1266 ዓ ም ወደ ትግራይ ሄደው ከአቡነ አረጋይ ገዳም ደብረ ዳሞ ገብተው በጊዜው ከነበሩት አበምኔት ከአባ ዮሐኒ ቆብና ስኬማን ተቀብለው ለ12 ዓመታት በገዳሙ በገድል በትሩፋት መንፈሳዊ ተጋድሏቸውን ቀጠሉ። የመነኩሳት ትውልድ መመልከቱ ተገቢ ይሆናል። ርዕሰ መነኩሳት የሆኑት አባ እንጦስ በእግዚአብሔር ፍቃድና ትእዛዝ ምንኩስናን ከሊቀ መልአኩ ከቅዱስ ሚካኤል እጅ ተቀበሉ። እንጦስም ታላቁ መቃርስን አመነክሷቸው፣ ታላቁ መቃርስም ጳቁሚስን አመነክሷቸው፤ እንዲህ እንዲህ እያለ የአባቶቻችን የምንኩስና ትውልድ እስከ ጻድቁ አባታችን ተክለ ሃይማኖት የደረሰ ሲሆን እሳቸውም ያመነኩሷቸው እጅግ ብዙዎች ናቸው። ከነዚህም መካከል ዋና ዋናዎቹ አቡነ ተክለ ሃይማኖት በአንብሮ ትዕድ የሾሟቸው አስራ ሁለቱ ከዋክብት የወረቡ አኖሪዎስ፣ የሞሮቱ ዜና ማርቆስ፣ የጽላልሹ ታዲዮስ፣ የደንቤው ገብረ ክርስቶስ፣ የወገጉ ሳሙኤል፣ የናርያው ዮሴፍ፣ የዳሞቱ አድሃኒ፣ የወጀው ኢሳይያስ፣ የመንዝ የመራቢቴውና የወልቃው መርቆሪዎስ፣ የመሃገሉ ቀውስጦስ፣ የፈጠጋሩ ማቲያስ፣ የደዋረው ተስፋ ሕፃን፣ የአንሳረው ዳዊት የዘላአቱ ናታን ናቸው። ድጋሚ በአምብሮ ተዕድ የሾሟቸው አራት ዓይና የተባሉት ዐሥራ ሁለቱ ከዋክብት እምባቆብ፣ ያይቆብ፣ ማትያስ፣ ሰማቱ፣ ዮሐንስ፣ ዮሐንስ መጣህር፣ ዘትረ ወንጌል፣ አብርሃም ሰላማዊ፣ ስለኛው ቆሞስ ዘወንጌል፣ ዘክርስቶስ ናቸው። እንዲሁም ነጫጭ ርግብ የተባሉትና ከአቡነ ተክለ ሃይማኖት ቀጥሎ በደብረ ሊባኖስ የተሾሙት ኤልሳ፣ ፊልጶስ፣ ሕዝቅያስ፣ ቴዎድሮስ፣ ዮሐንስ ስውር፣ ዮሐንስ ከማ እንድሪያስ ይምራነ ክርስቶስ ጴጥሮስ ናቸው። ብፁህ አቡነ ተክለ ሃይማኖት በመላኩ ትእዛዝ ከደብረ ዳሞ ገዳም ወደ ሌላ ገዳም ለመሄድ ሲነሱ አበብኔቱ አባይዋኒና መነኮሳቱ ሲሸኟቸው አቡነ ተክለ ሃይማኖት አርባ ክንድ ርዝመት ባለው ገመድ ገደሉን ለመውረድ እንደጀመሩ ገመዱን ሰይጣን ከካስማው ስር ቆረጠባቸው። ቅዱስ አባታችን ግን በዚህ ጊዜ ስድስት የብርሃን ክንፎች ተሰጣቸውና እየበረሩ ክንፎቻቸውን እያማቱ ሦስት ምዕራፍ ሄደው ሲያርፉ አበምኔቱና መነኮሳቱ አይተው እጅግ ተደስተዋል። አባታችን ወደ ትግራይ ሄደው ከአቡነ አረጋዊ ገዳም ደብረ ዳሞ ገብተው በጊዜው ከነበሩት አበምኔት ከአባ ዮሐኒ ቆብና አስኬማንት ከተቀበሉ በኋላ ተመልሰው ወደ ሐይቅ በመሄድ ለአቡነ ኢየሱስ መዋ ቆብና አስኬማን ሰጥተዋቸዋል። ከዚያም ወደ ዋሊ ገዳም ገብተው ቅዱሳን ጋር ተገናኝተው በትሩፋት ላይ ትሩፋትን በገድል ላይ ገድልን ጨምረዋል። ከ1266 እስከ 1267 ዓ ም ለአንድ ዓመት ያህል የትግራይን ገዳማት በሙሉ በመጎብኘት ወደ ኢየሩሳሌምና ወደ ግብፅም በመሄድ በዚያ ያሉ ቅዱሳት መካናትን ጎብኝተው መጥተዋል። ከዚያ በኋላ ዳዳ በተባለ ስፍራ ይመለክ የነበረውን 75 ክንድ የሚረዝመውን ዘንዶ በጸሎት ኃይል በመስቀል ምልክት አማትበውበት በታምራት ገድለውታል። በቦታው ላይ በአርባቱ እንስሳ ስም ቤተክርስቲያን አንጸው ታቦተ ሕግ አስገብተውላቸዋል። ከሴቶችና ከልጆች ሌላ ሶስት ሺህ በጣዖት የሚያመልኩ ወንዶችን አስተምረው መልሰው አጥምቀው አቆርበዋቸዋል። ከ1267 እስከ 1289 ዓ ም ባለው ጊዜ ደግሞ በደብረ ሊባኖስ ካለችው ገዳም አስቦ ዋሻ በመግባት ስምንት ጦሮችን፣ ሁለቱን በፊት፣ ሁለቱን በኋላ፣ ሁለቱን በቀኝ፣ ሁለቱን ደግሞ በግራ አስተክለው እጆቻቸውን በትምህርተ መስቀል በመዘርጋት የክርስቶስ ሕማምና ሞት ነገረ መስቀልን በማሰብ በተመስጦ ሌትና ቀን ያለማቋረጥ በጾምና በጸሎት በአርምሞ ተወስነው ሲጋደሉ ከቁመት ብዛት የተነሳ ጥር አራት ቀን 1289 ዓ ም አንዲቱ የእግራቸው አገዳ ትሰብራለች። ቅዱስ አባታችን በማልትና በሌሊት በትጋትና በቁመት በተጋድሎ ብዛት አንዲት የአገዳ እግራቸው ስትሰበር ዕድሜያቸው 92 ዓመት ሆኗቸው ነበረ። ከ1289 እስከ 1296 ዓ ም ለሰባት ዓመታት በአንድ እግራቸው በመቆም ያለ ምግብና ያለ ውሃ በትህርምት ሌትና ቀን እንቅልፍ በማጣት እንደምሰሶ ጸንተው በተመስጦ በትጋት ለሰው ዘር ሁሉ ደህንነትን ሲለምኑ ኑረዋል። ከሰባቱ ዓመታት ውስጥ ጥቂት ውሃ የቀመሱት በአራተኛው ዓመት ብቻ ነበረ። በዚህ ጊዜ ውስጥ ጌታችን ተገልጦላቸው በሰው አእምሮ ሊታሰብና ሊለካ የማይችል ትልቅና ልዩ የመንግሥት አዳራሽ ከሰጣቸው በኋላ የመለኮትን ነገር የሚናገር የእሳት አንድበት ያላቸው የመንግሥት ልብስ አለበሳቸው። በመስቀል ምልክት የተጌጡት ሰባት የህይወት አክሊላትን አቀዳጅቷቸዋል። ይኸውም ስለ ቀናች ሃይማኖትህ ሃይማኖትን ለማስተማር መላዋን ኢትዮጵያን ስለመዞርህ ከአረማውያን ህዝብ ጋር በሃይማኖት ስትታገል ደምን ስለማፍሰስህ ወደ ኢየሩሳሌም ወርደህ ልዩ ልዩ የቅዱሳን ቦታዎችን ስለመሳለምህ በሰባት ዓመታት ቁመት ያንዱ አገዳግርህ ስለመሰበሩ ስለ ብዙ ጾምና ጸሎትህ ስግደትህ ስለ ልብህ ንጽህናና ቅድስና በማለት የህይወት አክሊላትን ካቀዳጃቸው በኋላ ዝክራቸውን በማዘከር መታሰቢያቸውን የሚያደርጉ ሁሉ በዚህ ዓለምም ሆነ በወዳኛውም ዓለም ፍጹም ዋጋና ፍጹም ክብር እንደሚሰጣቸው ጌታችን ታላቅ ቃልኪዳን ገብቶላቸዋል። ሥጋቸውም ወዴት ይቀበር ዘንድ እንዳላቸው ሲነግራቸው እስከ 57 ዓመት ሥጋ ከዚህ ይቀበራል ከ57 ዓመት በኋላ ግን ይቺ ዋሻ ትናዳለች። በዚህም ገዳም አደባባይ በስምህ ታላቅ ቤተ ክርስቲያን ልጆችህ ሰርተው ሥጋህን አፍልሰው በውስጡ ይኖራሉ አላቸው። በመጨረሻም አባታችን ለአስር ቀናት ያህል በተስቦ ሕመም ቈይተው ፈጣሪያቸው የገባላቸውን ቃል ኪዳን ለመነኮሳት መንፈሳያን ልጆቻቸው ከነገሯቸው በኋላ ነሐሴ አራት ቀን በታላቅ ክብር አርፈዋል። መድኃኔ ዓለም ክርስቶስ ከድንግል እናቱና ከቅዱሳን መላእክቱ ጋር ተገልጾ ቅድስት ነፍሳቸውን ንጽሕት ነፍስ ሆይ ወደ እኔ ነይ በማለት በክቡራን እጆቹ አቅፎ ሳማት። ቅዱሳን መላእክቱ የጻድቃኑ ሰው ሞቱ በእግዚአብሔር ፊት ክቡር ነው እያሉ በታላቅ ዝማሬ ወደ ላይ ካሳረጓት በኋላ በሥላሴ መንበር ፊት ሰገደች። ወስደውም አስቀድማ በሕይወት ሥጋ ሳለች ወዳየችው የዘላለም ርስቶ አስገቧት። ጌታችንም በዐይን ያልታየ በሰው ሊና ሊመረመር የማይችለውን ትልቅ የመንግሥት አዳራሽ አወረሳቸውና የመለኮትን ባሕሪ የሚናገር የሳት አንድበት ያለው ልብሰ መንግሥት አለበሳቸው። በአምስቱ መንግሥተ ሰማያት በአስራ አምስት ሀጉረግነት ላይ ሾማቸው። ስማቸውን ከሚጠሩት ነፍሳት ሁሉ ጻድቃንም ቢሆን ሀጥህም ቢሆን ወደ ክቡር አባታችን ተክለ ሃይማኖት ሳያደርሱት ወደ ዘላለም ርስቱ ወይም ወደ ሲኦል አያገቡትም። ይህችም ነፍስ ባየችው ጊዜ አባቴ አባቴ ተክለ ሃይማኖት ሆይ እያለች ትጮሃለች። ብፁዕ አባታችንም ወደዚያች ነፍስ ተመልክቶ በጎ ሥራ የተገኘባት እንደሆነ ስሙንም በመጥራት በአማላጅነቱ የታመነች እንደሆነ አባትሽ እኔ እንሆይ ይላታል ወደ ፈጣሪው አማልዶ በተሰጠው ቃል ኪዳን ወደ ዘላለም ሕይወት ያደርሳታል። የቅዱስ አባታችን በዓላት እነዚህ ናቸው። አንደኛ መጋቢት 24 ቀን 1196 ዓ ም ጽንሰታቸው፣ ሁለተኛ ታኅሣሥ 24 ቀን 1197 ዓ ም ልደታቸው፣ ሦስተኛ ህዳር 24 ቀን ከ24ቱ ካህናተ ሰማይ ጋር በሕይወተ ሥጋ እያሉ የሥላሴ መንበር ያጠኑበት ሲሆን አራተኛ ጥር አራት ቀን 1289 ዓመተ ምህረት ደግሞ በጸሎት ብዛት አንድ እግራቸው የተሰበረበት ነው። ነገር ግን የረፍታቸው ቀን ይዞ በዚሁ በጥር ወር በ24 ይከበራል። አምስተኛ ነሐሴ 24 ቀን 1296 ዓመተ ምህረት ረፍታቸው። ስድስተኛ በግንቦት 12 ቀን 1353 ዓ.ም ፍልሰታ ጽማቸው ነው። ቅዱስ አባታችን በሞት ከማረፋቸው በፊት አስቀድሞ ጌታችን እንደነገራቸው ስጋቸው ከነፍሳቸው ከተለየሽ ከ57 ዓመት በኋላ የካቲት 19 በጸሎት ላይ ለነበሩ ለአቡነ ዝቅያስ ተገልጠውላቸው ጌታ ይገባልኝ ቃል ይፈጸም ዘንድ ስጋዬ የሚፈልስበት ደረሰ። ቀኒቱን በምስጋናና በጸሎት መንፈሳዊ በዓል አድርጉ። እኔ አጡ በሞትኩ ቀን እንደነበረው ምስጋና አቅርቡ። ሄደ ለ12ቱ መምህራንና ለልጆቼ ግንቦት 12 እንዲያከብሩ ንገራቸው። በፍልሰቴ ቀን አባቴ አባቴ የሚለኝ ሁሉ ይምጣ ያኔ እኔ ወዳጄ ሚካኤልና ፊልጶስ አብረን መተን እንባርካለን ምልክት ይሆን ዘንድ በመመጣበት ጊዜ የጠፋው የመቅረዙ መብራት ይበራል አሉት ከዚህም በኋላ አቡነ ስቀያስ በአባታችን ተባርከው ሄደው በአራቱም አቅጣጫ ላሉት ዐሥራ ሁለት መምህራንና ለክርስቲያኖች ሁሉ አባታችን የነገሩትን የፍልሰታቸው በዓል ስለማድረግ ወደ ፍልሰቱ በዓል ያልመጣ በዚያች ቀን በሰማይ ለምልጃ አባቴ እንዳይለው እርሱም ልጄ እንዳይለው ጨምሮ መልእክቱን ላከላቸው። እነርሱም ከያሉበት ተሰባሰው መጥተው የቅዱስ አባታችን ሥጋቸውን አውጥተው ወደ ቤተ ክርስቲያን አፍልሰው ሦስት ጊዜ መቅደሱን አዙረው በዓሉንም አባታችን እንዳሉት በዝማሬና በምስጋና ክብረው ወደ ውስጥ አስገቡት። በዚህም ጊዜ ብፁዕ ቅዱስ አባታችን ተክለ ሃይማኖት አስቀድመው እንደተናገሩት ጠፍቶ የነበረው መብራት ቦግ ብሎ በራ። ከቅዱስ ሚካኤልና ከልጃቸው ከአቡነ ፊልጶስ ጋር በመሆንም ባዓሉን ያከብር የነበረውን የተክለ ሃይማኖት የጸጋ ልጆቻቸውን ሁሉንም ይባርኩ ነበረ። የስም መነሻ ፊደል የመስቀል ምልክት ለሆነውና ክቡርና ገናና ለሆነው ስም አጠራር ሰላም ላለው የወንጌል ተቀዳሚ ስም ማቴዎስ የተባልክ ተክለ ሃይማኖት ሆይ እንደ ችሎታ አመሰግን ዘንድ አንደበቴን ትፈታልይ ዘንድ ድንግል ማርያምን ማልዳለሁ። የአባታችን አቡነ ተክለ ሃይማኖት ምልጃና ጸሎታቸው ረዴትና በረከታቸው በእኛ በልጆቻቸው ላይ ይደርብን፣ አሜን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት የቅዱሳን ምላክ ተራዳይነት የጻድቃን የሰማዕታት የቅዱሳን ሐዋርያት የቅዱሳን አበው መነኮሳት የቅዱሳት አንስት የደናግላንና የቅዱሳን ሁሉ ምልጃ ቃል ኪዳናቸው ባለንበት ከሁላችን ጋር ይኑር። እግዚአብሔር አምላካችን ሰማዕታትም በደም ቅዱሳንም በገዳም ሐዋርያትም በአጽናፈ ዓለም መላእክትን በጽራሪያም እንዳጸናቸው እኛ ሁላችንም በኦርቶዶክስ ተዋሕዶ እምነታችን በቅድስት ቤተ ክርስቲያን በመንኮ ምግባር በጾም በጸሎትና በትሩፋት ያጽናን። ምንጭ ገድለ ተክለ ሃይማኖት። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር።